ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ ሁለት መቶ እግረኛ ወታደሮችን፣ ሁለት መቶ ደግሞ ጦር መሣሪያ ያላቸውን፣ ከእነዚህ ውጪ ደግሞ ሰባ ወታደሮች አንድ ላይ አራት መቶ ሰባ ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም ችግር ስላለበትም አይደለም። ጳውሎስ በአራት መቶ ሰባ ወታደር። ሰላም የተወደዳችሁ እንግዲህ ኢዩ ጩፋ መጽሐፍ ቅዱስ እንደማያነብ የሚያስታውቀው እዚህ ጋር ነው። እንዴት ነው እንደማያነብ የማያስታውቀው ስትሉ እዚህ ጋር ያለውን ሰምታችኋል አደለ? ሐዋርያ ሥራ ምዕራፍ 23ን ጠቀሰና ንጉሡ ጳውሎስን አሳጅቦታል፣ በአራት መቶ ወታደር ያሳጀበው አንዱን ሰው ንጉሱን ይላል አክብሮት ነው እንጂ ስለፈራም አይደለም። ምንም ስለተፈጠረ አደለም፣ ችግር ስላለበት አይደለም። ማለት ይሄ ነው። እንግዲህ መጽሐፍ ቅዱስን አሳስቶ እንደፈለገ ለራስ እየወሰዱ አሜን የሚያስብሉት ሰውን እስኪ ጥቂት ምዕራፍ 23 ሙሉን እናንተ አንብቡ፣ ጥቂት ላንብብ። ጳውሎስ በሸንጎ ፊት ፈሪሲያና ሰዶቅያን ተሰብስበው መጥተው ሊገሉት እንዲህ አለ ጳውሎስ። እኩሌቶቹ ሰዶቅያን እኩሌቶቹም ፈሪሲያ መሆናቸውን አይቶ ወንድሞቹ፣ እኔ ፈሪሲያዊ ፈሪሲያ ልጅን ስለ ተስፋ ይከሱኝ ዘንድ አይችሉ ምናም ብሎ ሲል፣ ሰዶቅያን በመላክ በምናምን አያምኑም፣ በፈሪሲያን ደግሞ መላክም መንፈስም እንዳለ ያምናሉ። ከዛ በኋላ ምን ሆነ? መለያየት ሆነ። ከዛስ ሰዶቅያን ትንሣኤ መልአክ መንፈስም የለም የሚሉ ናቸው። ፈሪሲያን ግን ሁለቱን ያምናሉ። ስለዚህ ፈሪሲያን ከሶ ጎን ሊሆኑ ሲፈልጉ ታላቅ ጩኸት ሆነ። ከፈሪሲያን ጎን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ሊሆን ብለው ተከራከሩ። ብዙ ህዝብም ብዙ ጥልም በሆነ ጊዜ የሻለቃው ብዙ ጥል በሆነ ጊዜ የሻለቃውም ጳውሎስን እንዳይገነጣጥሉት ፈርቶ ይላል እንዳይገነጣጥሉት ፈርቶ ጭፍሮቹን አውርዶ ከመካከላቸው እንዳይነጡት ወደ ሰፈሩ እንዲያገቡት አዘዘ። ይልና በሁለተኛው ቀን ደግሞ፣ ከዛ ምን አለ? የጳውሎስ የእህቱ ልጅ የእህቱ ልጅ ምን አደረገ? ፈሪሲያውያን፣ ሰዱቃውያን ጳውሎስን እስክንገለው ምግብ አንበላም ብለው ተማምለው ነበርና መጥተው ይለቅላቸው ዘንድ ጠየቁት። እነዚህ ሁሉ ሊገሉት ምግብ እስከሚ አንቀምስም እስካልገደል ነው ብለዋል ብሎ ለጳውሎስ ሲነግረው የክስቱ ልጅ የእህቱ ልጅ ሂድና ለእሱ ንገረዋለ ለሻለቃው ሲነግረው ሻለቃው ምን አደረገ አራት መቶ ወታደሮች እግረኛ ምናምን አድርጎ በአራት መቶ አጅቦ ወደ ሌላኛው ይግባኝ ወደ ሌላኛው አንተ ፊት እንዲከሱት ብሎ ወደ ሌላኛው ንጉሥ ወደ ፊልኮስ ላከው ማለት ነው። ፈርቶ እንዳይገነጣጥሉት ነው። ወንጀለኛን ማሳጀብ የመንግሥት ሥራ ነው፣ ያለቆች ነው። ይሄ ሰው ቢገደል በፈሪሳውያን ጾም ጸሎት ይዘዋል ካልገደል ነው ብሎ ቢገሉት ኖሮ እሱ ከሥራው ስለሚፈናቀል በዜግነቱም ሮማዊ ስለሆነ ጳውሎስ አንድን ወንጀለኛ በተራ ሰው ማስገደል በአጀብ ማስገደል እሱ እያለ እሱን ስለሚያስጠይቀው ፈርቶ ፈርቶ ነው የሚለው። አጃቢ ያዘዘለት ኢዩ ጩፋ ግን ፈርቶ አይደለም አክብሮት ነው አለ። እንግዲህ ለእሱ መታጀብ እሱ እንዲያጅቡት ገንዘብ ከፍሎ ላሳጀበበት የጳውሎስን ሊያመጣው ማለት ነው። ጳውሎስ አንድም ቀን አጅቡኝ ብሎ ያውቅም። ይህ ልምምድ መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስን አጣሙ ነው የሚተረጉመው። ሰውየው ፈርቶ ነው ገብታችሁ እናንተ አንብቡት። እንዴት የእግዚአብሔር የአምላካችን ቃል ላይ አክሮባት እንደሚሰራ ተመልከቱ የአምላካችሁ ቃል ይበልጣል ኢዩ ጩፋ ይበልጣል አሁን የምጠይቃቸው የእሱ ደጋፊዎች የአምላካችሁ ቃል የኢየሱስ ቃል ይበልጣል ወይስ ኢዩ ጩፋ የሐዋርያቱ ትምህርት ይበልጣል ኢዩ ጩፋ ፈርቶ አይደለም ያሳጀበው አክብሮ ነዋል እንዴ በፍጹም ያልተጻፈ ነው የሚያነበው ያልተጻፈ ነው የሚያነበው ማለት ያልተጻፈ ያልተጻፈ እያነበባችሁ ከዛ ጴንጤኔ ማለት በጣም ያሳፍራል። የወንጌል አማኞች መጽሐፍ ቅዱስ ብቻ ስለሚሉ ከእግዚአብሔር ቃል ውጭ የሆነ ሁሉ አጋንንታዊ ነው፣ የተረገመ ነው። ተባረኩ።